ወደ ጫጭር መረጃዎቻችን አልፋለሁ። የሱዳኑን አስከፊ ጦርነት በመሸሽ በሳምንት 100 ያህል የሚጠጉ ስደተኞች ድንበር አቋርጠው ወደ ቤንሻንጉል ጉምዝ ክልል እንደሚገቡ ተነገረም። በስደተኞችና ተመላሾች አገልግሎት የአሶሳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ያሲን አሸናፊ በቤንሻንጉል ጉምዝ ክልል በሦስት የስደተኛ ማዕከላትና አንድ ሳይት ውስጥ 108 ሺ ያህል ስደተኞችና ጥገኝነት ጥያቄዎች እንደሚገኙ ለሀገሬ ቴሌቪዥን ተናግረዋል። ከአሶሳ 90 ኪሎ ሜትሮችን በሚርቀው የኩርሙክ ስደተኛ መቀበያ ጣቢያ በኩል አሁንም በርካታ ዜጎች ድንበር አቋርጠው ወደ ኢትዮጵያ እየገቡ መሆኑን ገልጸው ቁጥራቸው በየወቅቱ ቢለያይም በሳምንት እስከ 100 ያህል የሚጠጉ ስደተኞች ይገባሉ ብሏል። ስደተኞቹን ከድንበር ጀምሮ የመቀበልና አስፈላጊውን አገልግሎት የመስጠት ስራ እየተከናወነ መሆኑንም ኃላፊው ለጣቢያችን አስረድተዋል። ለስደተኞቹ የተሻለ አገልግሎት ለመስጠት እንዲያስችልም ከክልሉ መንግስት ጋር በመሆን 35 ሺህ ስደተኛ መያዝ የሚችል ኡራህ የተባለ አዲስ ስደተኛ ሳይት ተቋቁሞ ወደ ስራ መግባቱንም አክሎ ገልጸዋል። በአዲስ አበባ በመንግስትና በግል ትምህርት ቤቶች አቅራቢያ 966 አዋኪ ድርጊቶች መገኘታቸውን የከተማዋ ትምህርት ቢሮ አስታወቅም። አዋኪ ድርጊቶቹ የተገኙት ትምህርት ቢሮ ከሰላምና ጸጥታ ቢሮ ጋር ባደረገው የዳሳ ጥናት መሆኑን ጠቁሟል። አዋኪ ድርጊት ላይ ተሳትፎ በተገኙ 1163 ተቋማት ላይ የማሸግና ዘርፍ ቀይረው እንዲሰሩ የማድረግ እርምጃ መወሰዱን የከተማ ትምህርት ቢሮ ምክትል ኃላፊ አቶ ወንድሙ ኡመር ገልጸዋል። በድርጊቱ ከተሳተፉ ተቋማት መካከል ከፍተኛ ቁጥር የያዙት ጫት በማስቀምና ሺሻ በማስጨስ ተግባር ላይ የተሰማረ ተቋማት መሆናቸውን አመላክተዋል። አዋኪ ድርጊቶቹን ከትምህርት ቤት ዙራ የማስወገድ ስራ ከተሰራ በኋላ በተማሪው ስነ ምግባር ላይ የመጣውን ለውጥ ለመፈተሽ ጥናት የሚያደርግ ቡድን ተዋቅሯል መባሉን ኢትዮጵያ ፕረስ ድርጅት ዘግቧል። የኢትዮጵያ ኢንቨስትመንት ሆልዲንግ አቶ አቤል ታደሰን የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አድርጎ መሾሙን አስታወቀም። አቶ አቤል ታደሰም ድርጅቱን ከየካቲት 17 ቀን 2017 ዓ.ም ጀምሮ ማገልገል ጀምረዋል። አቶ አቤል ታደሰ በአዋሽ ኢንሹራንስ አክሲዮን ማህበር ከታችኛው ርክን ሰራተኛነት እስከ ከፍተኛ አመራርነት አገልግለዋል። የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ ሆነው እስከ ተሾሙበት ቀን ድረስም በኢትዮጵያ ኢንቨስትመንት ሆልዲንግ የፋይናንስ ክላስተር ዘርፍ አማካሪ ሆነው በማገልገል ላይ እንደነበሩም ተመላክቷል። የኢትዮጵያ መድን ድርጅት ኢንቨስትመንት ሆልዲንግ ከሚያስተዳድራቸው የመንግስት የልማት ድርጅቶች መካከል አንዱ ነው። በኮንጎ መንግስትና በኤም23 አማጺ ቡድን መካከል በሚደረገው ጦርነት የቀጠናው ሀገራት የንግድ መቀዛቀዝ ውስጥ መግባታቸው ተነግረም። በተለይም ኮንጎ ከቡሩንዲ ጋር ያደረጉት የነበረው የንግድ ልውውጥ ከፍተኛ ማሽቆልቆል ታይቶበታል ተብሏል። ከአማጺ ቡድኑ ጋር በሚደረገው ጦርነትም የኮንጎ ዜጎች ግብይት ማድረግ አልቻሉም ነው የተባለው። ብሩንዲ ከፍ ያለ ገቢ ታገኝባቸው የነበሩ ፕሮጀክቶች መጎዳታቸውም እንዲሁ ተዘግቧል። ብሩንዲ እስከ 89 በመቶ የውጭ ንግዷን ተደራሽ የምታደርገው ለኮንጎ ዲሞክራሲያዊ ሪፐብሊክ ቢሆንም ጦርነቱ ጉልህ ጉዳት እያደረሰ ነው በሚልም ተነግሯል። ችግሩ በዚህ የሚቀጥል ከሆነ ደግሞ ወደ ቀውስ ሊሸጋገር እንደሚችል ነው አፍሪካ ኒውስ የዘግበው። ደቡብ ኮሪያ ዶናልድ ትራምፕ እየተገበሩት ያለው ፖሊሲ ጉዳት እያደረሰብኝ ነው አለች። የደቡብ ኮሪያ ተጠባባቂ ፕሬዚደንት ቾይ ሳንግሞ በታሪፍና በሌሎች ጉዳዮች ላይ የተኮረ ውይይት ከአሜሪካ ጋር ሊያደርገው እንደሚችሉም ተጠቁመዋል። ይህም ውይይት አሜሪካ በመጪው ሚያዝያ ወር በመላው ዓለም ልትተገብረው ካሰበችው የአጸፋ ታሪፍ ጭማሪ ቀድሞው የሚደረግ ነው። ተጠባባቂ ፕሬዚደንት ቾይ የሀገራቸውን ብሔራዊ ጥቅም በሚያስጠብቅና ሰጥቶ መቀበል በሚችሉበት አግባብ ላይ እንደሚያተኩሩም ተናግረዋል። ተጠባባቂ ፕሬዚዳንቱ በቀድሞው የባይደን አስተዳደር 33 ቢሊዮን ዶላር የሚገመት የንግድ ልውውጥ ለማድረግ ከስምምነት ላይ ደርሰው እንደነበር አስታውሰዋል። ሁለቱ ሀገራት እስከ 223 ቢሊዮን ዶላር የደረሰ ዓመታዊ የንግድ ልውውጥ ያላቸው ሲሆን ደቡብ ኮሪያ ከአሜሪካ ሰባተኛዋ ከፍተኛ የንግድ አጋር ናት።